ሀብታም ስራውን ይሰራል አለ ይገዘይ ያግዝንያል ልወንገል ለቢል እንቅፋት ሆናን ሰብ አለ ይንዘይ ለመሊ ቀረሽ ሆናን ሰብ አለ ይንዘይ ከዛ ባለፈ እኛ ወሬ አንፈልግም ባዳና ብስሚላህ አልሐምዱሊላህ ረቢል ዓለሚን ሄራት ወረዳን አለ ሊያኖን ሰብች አለ ይገዘይ